ማስቀመጫ ደግሞ በዚህ ከፍ ተደርጎ በስልክ እንዲሰራት ወይ መስራት የሚችል ነው። አምስት ነጥብ አምስት ኤች ፒ የሆነ ዲናሞ የሚገጠምለት ሲሆን እንዲሁ የአንድ አመት ቀን ውስጥ እስከ ሰላሳ ኩንታል ድረስ የትኛውንም ጥራጥሬ ወይም ጨው መፍጨት የሚችል ማሽን ነው ማለት ነው። ለምትመለከት የማሽንሚፈልበት ጊዜ ሙሉ ለሙሉ ለቅመማ ቅመም ለሚሆኑ ነገሮችን ለመፍጨት በጣም ምቹ ነው። ለጨው ደግሞ በጣም ምርጥ የሆነ ማሽን ነው ማለት ነው።